የመጨረሻ ማመስላዶዶ አሰላሙ አለይኩም ረህመቱላህ በረካቱ። ሰላም የተከበራችሁ እና የትግዳችሁ ቤተሰቦች እንደምናላችሁ ሁሉ፣ ሰላም ሁሉ አማን አለን፣ አልሐምዱሊላ እንግዲህ ዛሬ አብዲ ጋር እንግድነት ሄጃለሁ። ያው ከደሴ ወደ አዲስ አበባ ጋር ያው ዩቲዩብ ላይ ጠፋ ብያለሁኝ። እንግዲህ ዩቲዩብ ላይ ሼር፣ ሰብስክራይብ እያደረጋችሁልኝ በአክብሮ ስልት ይጋለው እና ዛሬ እንግዲህ ምሳ ላሰራው ምሳ እንግዲህ የማሰራው ምንድን ነው ብዙ ጊዜ ከዚህ በፊት ታንዲ ሽሮ ሰርቶ የሚገርም ሽሮ እናንተ ራሱ በጣም እስከሚረባችሁ ድረስ ቪዲዮን ስታወጥ እና ዛሬም ደግሞ በድጋሚ የሚገርም የምሳ ሽሮ ይጋብዘኛል። እሱን እንግዲህ እንዴት አድርጎ እንደሚሰራ አብረን የምናየው ይሆናል። ይመቻቸው። ሰላም አለይኩም ውድ ፋሚሊዎቻችን የአወል ፋሚሊዎች፣ በዚህ ቻናል ከመጣው በጣም ቆይቻለሁ፣ ባለቤትም ጠፍቷል። እንግዲህ ያው ኢንትሮ ላይ እንደነገራችሁ ምንድን ነው ያልጠፋው፣ እዚህ ቻናል ውስጥ እኔ ከዚህ በፊት የሰራሁት ሽሮ አለ፣ በጣም ብዙዎች አይታችሁታል። እኔ ጋር አዲስ አበባ መጥቷል ማለት ነው አወል። ዛሬ በከሰለም ሰራው። በነገራችን ላይ ያሉ መብራት የለም ያማሬ ሽሮ። ያው ናፍቆ ጣለ እንጂ ሽሮ ሰርቼ እንዳበላው ወይ እንደጋብዘው ሽሮ ስራ ላይ አሪፍ ሽሮ ስራ ላይ ያለው እናንተም ትበላላችሁ። ግብዓቶች ተዘጋጅተዋል። እኔ እንግዲህ ሽሮ ስራ ታውቃላችሁ፣ ዝም ብሎ መስራት ት ቅቤ ቅቤ እዚህ ጋር አለ። ሌላው እንግዲህ ያው አለ የደሴ ሽሮ ነው ራስ ይዞት ነው ከዛ ውጭ ደግሞ እዚህ ጋር ለሽሮ የሚያስፈልጉ ቃሪያ አለች፣ ነጭ ሽንኩርት አለኝ፣ ቀይ ሽንኩርት አለኝ፣ ቲማቲም አለኝ ማለት ነው። እነዚህን እንግዲህ እንከታትፋቸዋለን እናጣጥብ ና ምናምን ከዋርገን ሽሮውን ሰርተን ላሁን ሆናል ይሆናል። ምንበላው ግን እኛ ብቻ አይደለም እናንተ ናችሁ፣ ስንጨርስ እንጠራችኋለን ማለት ነው። ከማንኛውም እስኪ አሁን ወደ ቀይ ሽንኩርታችን እንገባለን። ቀይ ሽንኩርታችን ማለት ላይ አደረገን በአላህ ቆይ ጋር ምንጫለኝ በነገራችን ላይ ቆቁ አይሳ ነው። ይሄ ሽንኩርት ነው ቀይ ሽንኩርት፣ ቃሪ አለኝ፣ ቲማቲም አለኝ፣ ነጭ ሽንኩርት መጀመሪያ ላይ አሁን የምንጨምረው ጀምረው ነጩ ነው። ይሄ ቀይ ሽንኩርቱን ነው የገባህ፣ አየው። አዎ ቀይ ሽንኩርቱን ጨምርና ያው ዲኮሩን ለማሳየት እንጂ አይገባም። ከዛ ቀይ ሽንኩርቱን በደንብ አማስረው፣ በገባህ ምን ብድግ ብላ ለመቅረጽ ነው። ቶ ይሄን በቃ አሁን ይሄ በደንብ ይማስራል። ከበሰለ በኋላ አ ከበሰለ በኋላ አንተ ነው ይሽሩ ነው። አዎ ቃሪያ መጨረሻ ነው የሚገባው ነጭ አሁን ይሄ ከበሰለ በኋላ ይሄን ይገባል። ይሄን እንቀጠቅጠዋለን። አየህ በደንብ እንቀጠቅጠዋለን። በዚህ ነው የፈጨሁበት። በደንብ ቀጥቅጠን ነጭ ሽንኩርቷንም ጨው እናደርጋባትና ለምን እናደርጋታለን። ከዛ ይሄ ከበሰለ በኋላ ይሄ ይገባል፣ ዘይት ይገባል። ዘይቱ ከተቀላቀለ በኋላ ቲማቲሙ ይጨመራል ማለት ነው። በርበሬ አይገባም። ሽሮ ምጥን ነው። ምጥን አይገባም። በቃ ሽሮን ብቻ ነው የምንጠቀመው እንጂ አይ ድሮ ያለ በርበሬ ገብቶ ምና አላችሁ።

አሪፍ ሽሮ እና በላችኋለሁ። ሁሉ ማትሪያ ሳይችኋለሁ። ሽሮው ሳስገባ እንገናኝ። አሁን ሽሮ ላስገባ። ሽሮ ላይ ደረስ? አዎ ተዘጋጅቷል። አሁን ሽሮ ላስገባ ነው። ለሁለታችን ስለሆነ መጠን አድርጌ ነው ነው ወፈር በልቀጥን ይበልሽ? አረ ወፈር አይ እንደ ፍላጎት ነው። አሁን በቂያችን ይሄ፣ ሽሮአችን ወደ ቦታው መለስ። እንግዲህ ያው ውጭ ላይ ነው የሚሰራለት አሁን እኔ እንጃ ሽሮ ላይ ያለ ሙያ ደግሞ ይለይልኛል። ሽሮ ይጠፋል። አሁን ይሄ ይመታል፣ ለምን እንዳይጓጉል አውቶማቲካሊ ነው የምታሸው። ማለት ወደ ውሃ እሳቱ ቀዝቀዝ ስላለ በነገራችን ላይ ተመልካቾች ሽታው ምናምን ነገር እየረበሸ ከዛ ይሄን በደንብ ታሸዋለህ አሁን ገና እየገባ ነው። እንግዲህ ወፍራም ስላልከ አንተ ይህቺን እንዲህ ያረግ ጥግ ጥጓን ትመታዋለህ። እንዲህ አየኸው? ከዛ እንዲህ አድርገሽ። አይዞህ አይዞህ አይዞህ። ገና ነው አልተመታም ነው ማሸት ላይ ጎ ማሸት ላይ ጎበዝ ነው። ያው ነው። በነገራችን ላይ አሁን አየው። አንድ ነገር ጠፋ። የግድም ሽሮ ነው ላይ ይሄ ይቀመጣል። እዚህ ትከር ነው አለ በቃ አንድ ሁለት ደቂቃ ይጠብቀዋል ለቢያንስ ከዛ በኋላ ደቂቃ እኛ በቃ ስንበላ እንገናኛ ወይ ሲል ተከተከ። በኋላ አሁን በቃ አልቋል። አሁን በኋላ ማድረግ መስሎ መጨረሻ ላይ ነው ቃሪያ እና ቅቤን አስገባና አወጣለሁ።

ለብሴን አባላሽ ተቀራለሁ እያት ናይ እዚህ ጋር ያለ አርግናችን ያው ልብሴ በቃ እንዳደረኳሽ አሁን ትከርና አለቀ። እዚህ በኋላ ቃራችን አድርገን ክብያችን ጠብ እናደርጋለን። ወጣ በኋላ መጨረሻ እንደው እንደዛ ነው። አይ ትንሽ ካላይኩ ነው፣ ከፈለክ አውጥተው ትንሽ ሚቀራጅናች ስ ምን አሳስብሽ፣ መብላት ብቻ ነው። ሀሚሎች እናንትን ተጋብዛች ትፈልትበላላች ምናይሄማ ግዴታ ነው። ማታ ነው፣ ማታ አሁን አይነካም። ሽሮ እኮ ምርጥ ምግብ ነው። አሁን ላይ አይደለም፣ ማታ ይሄን ከሰራሽ በኋላ ምሳሌ። ይሄ እራሳሽ ነው ይሄ ይሄን ቀጥቀጥ አድርገሽ ቀጥቀጥ አድርገሽ፣ ይሄን ማታ ነው። ሱሮ ነው። ይሄን ከጨረስክ በኋላ ምን መሰለህ፣ እንቁላል፣ ስኳር፣ ድንች የመሳሰሉ ነገሮች አስፈላጊ ናቸው። አትግዚ ማታ ነው ብቻ

አርገህ በቃ ከዛ ይሄ ማንኪያው ስለሚታጠብ እዚች ወርገን ማለት ነው። በማንኪያ በኋላ ነው ያሳይሻል። ይሄን እኔ አሁን ቴስት እናደርጋለን። አንተ ቆይ። ትሪላንካ እና ፋሚሊዎቼ እንደምታዩት እንጀራ ተዘጋጅቷል። ባለቤቷ አወል መጥቷል። አወል ፋሚሊዎች፣ ላይክ አድርጎ እስካሁን አላረጋችሁም። ሜዳ አይደለም፣ አሁን ድንቅ አምሶ ነው ማለት። የሰራሁትን ቴስት ልናደርግ ነው እስኪ፣ ወጡ ልናደርግ ማለት ነው። እሺ ፋሚሊዎቼ፣ እንግዲህ በነገራችን ላይ ያው እቤት ውስጥ ላይ ማብራት የለም የለም፣ ጨለማ ነው። ግዴታ ለላይቷ ፈልጋ እና ፋሚሊዎች አሁን ወጣች እናደርጋለን። በነገራችን ላይ ቤት ውስጥ ውጭ ላይ ያለ ነው መብራት የለምና ላይት ያን ያህል አይደለም።

አይ ሽሮ ምርጥ፣ አይ ካሜራማን። ለማንኛውም ግን ቻናል ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያበረታቱ። ቻናሉ ትንሽ ወረድ ስላለብን አንቀሳቅሱት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመጣል። ሰላም አለይኩም።